ከዚህ በኋላ ከበሩኬ ጋ ያለኝ ነገር አብቅቷል። በቅቶኛል።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 እንደሆኑ ሰብስክራይብ እያደረጋችሁ የደውሏ ምልክት እየተጫናችሁ ቤተሰብ እንድትሆኑ በአክብሮትና በትህትና አጋብዛለሁ ማለት ነው። ለመታበረታቱኝንም አመሰግናለሁ። ዛሬ እንግዲህ ያው ሚፍታ ትናንትና የተፈጠረውን ነገር ሁላችሁም አይታችኋል። ብሩኬና ሀይሚ መሀል እንግዲህ እስካሁን አለመግባባት ተፈጥሯል። ሚፍታ እንግዲህ ኦዲንሱንም ያው ኦዲንሱን በብዛት ያው ሚፍታን ወቅሶታል። ለምንድን ነው ሁለቱም በአንድ ላይ የምታገናኘው እንዲለያዩ እንዲጣሉ ትፈልጋሉ? በማለት እንግዲህ ሚፍታ ነው በብዛት ኦዲንሱ በ ሀይሜና በብሩኬ ያለመግባባት ለመግባባት ያው ተወቅሰዋል። በዛም ደግሞ ሚፍታ ያለውን ሀሳብ ገልጾ ኦዲንሱንም ሀይሚንም ይቅርታ ለመጠየቅ ቪዲዮ ሰርቶ ያው በብሩኬም ዙሪያ አውርተው ነበረ። ሀይሜም እንግዲህ የተናገረችው ነገር የኔና የብሩኬ ነገር አብቅቷል ከዚህ በኋላ ይበቃኛል በማለት እንግዲህ የመጨረሻ ነው፣ እንደ ድሮ አደለውም። አዎ ከዚህ በፊትም ኦዲንሱ አብቅቷል ብለሻል እያሉ ብዙዎቹ ይናገራሉ። አሁን ግን የምሬን ነው፣ ደክሞኛል በቅቶኛል ከብሩኬ ጋር ያለው ነገር እዚህ ጋር ያበቃል። በኦዲንሱ ፊት፣ ካሜራ ፊት እኔና ብሩኬ በሰላም በፍቅር እንለያያለን። ጥሩ የፍቅር ጊዜ ነበረን። ሁሉም ሰው ጥሩ የፍቅር ጊዜ ያለው ማለት ደግሞ እንደዛው እንደሆነ ይቀጥላል ማለት አይደለም። ጥሩም ትዝታ አለን በማለት ነበር እንግዲህ ለሚፍታ ሀሳቧን ስትገልጽለት። ቤተሰቦች እየሰማሁት እንደኔ እንደኔ ግን ያው ቅመሞች፣ ከእናንተ የሚያመልጠ ነገር የለም። ቪዲዮን አይታችኋል እና የራሴን ሀሳብ ግን ስሰነዝር እንደሚመስለኝ ከሆነ ሀይሚ የሆነ ውስጧ ቆስሏል። እውነት ለመናገር የሆነ የቆሰለችው ነገር አለ ብዬን የተረዳዋት ከሁኔታዋ ማለት ነው። ምክንያቱም ለምን እንዲያልሽ ብትሉኝ፣ የብሩኬንና የእሷን ግንኙነት የእሷንና የብሩኬን ፍቅር ከሷ በላይ በጉጉት የሚፈልገውና የሚጠብቀው ያለ አይመስለኝም። አለ እንዴ? የለም ማደል። ከባለቤቷ በላይ የሁለቱን ግንኙነት የሚፈልግ ሰው የለም በጉጉት ያው ማደል። ግን ዛሬ ግን በቃኝ። ከብሩኬ ጋር ለን ነገር ይበቃናል። እሱም የፈለገውን ነገር በነፃነት ማድረግ ይችላል። እኔም የፈለግኩትን ነገር በነፃነት ማድረግ አለብኝ። ከዚህ በኋላ እኔና ብሩኬ በቅቶኛል። ሁሉም ሰው የተዋደደ ሰውና አንድ ላይ የቀጠለ ሰው ረጅም ጉዞ ይጓዛል ማለት አይደለም። ሁሉም ሰው ደስ የሚል ትዝት አለው፣ በዛውም ደግሞ የሚያሳዝን ትዝት አለው በማለት ስትናገር ስለሰማት የሆነማችን ልጅ። በርግጥ ተረጋግተው ችግራቸውን ፈተው ቢታረቁ ደስ ይላል፣ ግን የሀይሚቾና የብሩኬ ፍቅር እውነት ለመናገር ጭቅጭቅ በዛበት ወን እሱ በረዳ ላለም እንደውም ሀይሚ ትናንትና ቀዝቀ ቀዝቀዝ ብላለች እውነትን ለመናገር ስትናገረውን ትናንት ለምንድን ነው እኔ ቀዝቀዝ ያልኩት በፊት ቢሆን በዛ ልክ ዝም አልልም ነበር ግን ሁሉም ነገር ሰልችቶኛል ስለሰለቸኝ እና ስለበቃኝ ንግግርም ሁሉም ነገር አስጠልቶኛል ነው ስትል የሰማዋትና ያለ ምክንያት ውስጧ የሆነ ቁስላለ ብዬ አላልኳችሁ ምክንያቱም ከሷ ከባለቤቷ በላይ የብሩኬንና የሷን ግንኙነት አብሮ ፍቅራቸው እንዲዘልቅ ለወደፊት አብሮ የሚመኝ ሰው ከእሷ በላይ አለ ብዬ አላስብም። ግን የሆነ የቆሰለችው ነገር አለና፣ ቅመሞችዬ ሁላችንም ልንረዳት ሀይሚቾን ይገባል ብዬ ነው ማስበው። ደግሞም ያው ምርጥ ምርጥ ጓደኞች በዙሪያቸው አሉ። ሚፍታም የሚተዋቸው አይመስልም። ለአንዴና ለመጨረሻ ሚፍታም እንደ ደከመው ደክሞ የተባለውን ተብሎ በዙሪያቸው አሪፍ አሪፍ ጓደኞች አሉ ሀይሚና ብሩኬ እንደሚያስታርቋቸው ተስፋ እናደርጋለን። እሷ ያው በቃለች ና ይበቃል ብዬ አላስብም። ምክንያቱም ፍቅር ብዙ ነገር አለው አደል፣ አልጋ ባልጋ የሆነ ነገር የለም። እኔ ግን ዝም ብዬ ሳስብ የብሩኬ ና የሀይሚ ጭቅጭቅ የእውነት ነው ምላቸው። ፍቅርም አንዳንዴ በጣም ስትፋቀሩ ና የሆነ ልብ ለልብም ስትገናኙ ሆነ ጭቅጭቅ ፈተናዎች ምናምን ይበዛበታል። ያ ደግሞ ለፍቅር የሚከፈል ዋጋ ነው ብዬ ነው ማስበው ና እንደዛም ብዬ ያስባለው። በተረፈ ያው ብዙዎቻችሁ ባካችሁን ቅመሞች፣ ስለ ሀይሚ ስለ ብሩኬን የምትወዱ የምትጨነቁ አላችሁ እና ባካችሁን ታረቁለን ሚፍታ ባክን አስታርቅልን እያላችሁ ነው ቅመሞች። እየታረቃሉ መኑን ይታረቃሉ ብዬ ተስፋ አደርጋለሁ። እና እንግዲህ የዛሬ ቪዲዮ ይሄን ይመስላል ቤተሰቦች። እኔም እንደሚታረቁ ተስፋ አድርጋለሁ፣ ግን ሀይሚ የሆነ የቆሰለችው ነገር አለ። ግን ተነጋግረው ነገሮችን ፈተው አንዱ ሳስ ሲሆን አንዱ ውሃ ሆነው ነገሮችን ቢፈቱ ጥሩ ነው ብዬ ነው ማስበው። ምክንያቱም ሁሌ አልጋ ባልጋ የለም። ምናልባት ብሩኬን የሚፈልጉ ይኖራሉ፣ ሀይሚና ብሩኬ እንዲለያዩ የሚፈልጉ ይኖራሉ። እና ለእነሱም የደስታ ሜዳ መክፈት ነው ማለት ነው ብዬ እንደ ራሴ ማስበው ማለት ነው እና እንግዲህ አንድ ይሆኑልን። ሚፍታሚያ ኦዲየንሱን በትናንቱ ጥፋት ይቅርታ ጠይቋል።